በአስከፊ እንግልትና ስቃይ ላይ የነበሩ ኢትዮጵያውያንን ከተሰደዱባቸው ሀገራት ለሀገራቸው እንዲበቁ የማድረጉ ሰፊ ስራ የለውጡን መንግስት ልዩ ትኩረት ያገኘ ነበር። ጠቅላይ ሚኒስትር አብይ አህመድ ለስራ በተጓዙባቸው ሀገራት ዜጎችን በአውሮፕላን ጭምር ይዞ በመምጣት መንግስት የዜጎቹ ጉዳይ የሚገደው ስለመሆኑም በተግባር አሳይተዋል። ሀብታሙ ተክለስላሴ በዚህ ጉዳይ ላይ ያዘጋጀው ዝርዝር አለው በየትኛውም አግባብ ከሀገር ውጭ ያሉ ኢትዮጵያውያን የከፋ እንግልትና ስቃይ እንዳይደርስባቸው እየደረሰባቸውም ከሆነ ለሀገራቸው እንዲበቁ ከለውጥ ወዲህ በልዩነት ከሚነሱ የዲፕሎማሲ ስራዎች መካከል ይጠቀሳል። የውጭ ግንኙነት ፖሊሲው ማዕዘን ካደረጋቸው የዲፕሎማሲ ስራ አንጓዎች አንዱ የሆነው ዜጋ ተኮር ዲፕሎማሲ ከዚያ በፊት የነበረውን የዜጋው ጉዳይ የማይገደው ሆኖ ስቃይና መከራቸውን አይቶ እንዳላየ ሰምቶ እንዳልሰማ የሚያልፍበትን አካሄድ በተቃራኒው ለውጦ የትም፣ በየትኛውም ሁኔታ ቢሆኑ በየሀገራቱ ያሉ ዜጎቻችንን ክብርና ሰብአዊ ተቀባይነትን ያስቀደመ ዲፕሎማሲን በጉልህ አሳይቶናል። በዚህም በለውጡ ማግስት ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ባደረጉባቸው የመካከለኛው ምስራቅ ሀገራት ለአመታት በስቃይና እንግልት ውስጥ የነበሩ ዜጎችን ራሳቸው በተጓዙባቸው አውሮፕላን ጭምር ወደ ሀገራቸው ይዘው እስከመመለስ የደረሰ የዜጋ ተኮር ዲፕሎማሲ ልዩ ጥረትና ልፋት ውጤትን አሳይተዋል። ይህንን አንድ ጊዜ ብቻ ሳይሆን ደጋግሞ በማድረግም የለውጡ መንግስት ዲፕሎማሲው የዜጎችን ክብር ያስቀደመ መሆኑን አረጋግጠዋል። ከዚያ በኋላ ህይወትን ለመቀየር በህጋዊ የሚሆን በህገወጥ መንገድ ከሀገር ወጥተው በመካከለኛው ምስራቅ በእስር ቤት ጭምር ያሉ ዜጎች ለሀገራቸው እንዲበቁ ብሔራዊ ግብረ ኃይል በማቋቋም ጭምር በተሰራው ስራም በተለይም ከሳውዲ አረቢያም በአንድ መቶ ሺዎች የሚቆጠሩ ዜጎችን በተለያየ ጊዜ ለመመለስ ተችሏል። እዚህ እስከምንደርስ ድረስ ራሱ አላመንም ነበር። ምክንያቱም ያው በጣም የቆየን ሰውነት መንግስት ባያግዘንና እጃችን ባይዝ ኑሮ እዚህ አንደርስም ብዬ ነው የማስበው። በጣም ደስ ብሎናል፣ በጣም ማለት ነው። እዚህ በመድረሳችን እራሱ ደስ ይለናል። ከዛ ጦርነት ከዛ እሳት ወተን እዚህ በመድረሳችን እግዚአብሔር ይመስገን። ወደ ደቡብ አፍሪካ ለማቅናት በሚደረግ የስደት ጉዞ ከኬንያ እስከ ዝምባብዌ ድረስ በተዘረጋው ህገ ወጥ የጉዞ መስመር ታንዛኒያን በመሳሰሉ ሀገራት ለከፍተኛ ስቃይና እንግልት እንዲሁም እስር ተዳርገ የነበሩ ዜጎቻችንም ወደ ሀገር ለመመለስ የተቻለባቸው ነበሩም። የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳስታወቀው በአንድ ዓመት ጊዜ ውስጥ ከሳውዲ አረቢያ ብቻ ከ125 ሺህ በላይ በችግር ላይ የነበሩ ኢትዮጵያውያን መንግስት በሰራው ሰፊ የዲፕሎማሲ ሥራ ወደ ሀገራቸው መመለስ የተቻለበት ነው። ከሳውዲ አረቢያ ባሻገር በሊባኖስ በአስቸጋሪ ሁኔታ ውስጥ ያሉ በመቶዎች የሚቆጠሩ ዜጎችን መመለስም ተችሏል። በቅርቡ ደግሞ በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ በመቶዎች ከሚቆጠሩ ኢትዮጵያውያን ከነበሩበት አስቸጋሪ ሁኔታ አስወጥቶ ወደ ሀገር የመመለሱ ሥራም እንዲሁ ተጀምሯል። በውጭ ሀገራት በችግር ላይ ያሉ ዜጎችን በመታደግና መብታቸውን በማስከበር ዙሪያ ትኩረት ተደርጎ በተሠራው ሥራ በተለየ በአረቡ ዓለም በተለያዩ ሀገራት በህገወጥ መንገድ ገብተው ሰነድ የሌላቸውና የታሰሩ ዜጎችን ከሀገራቱ ባለስልጣናት ጋር በመወያየትና ከዓለም አቀፍ የፍልሰት ድርጅት ጋር በትብብር ወደ ሀገራቸው የመመለስ ብቻ ሳይሆን እንደገና የማቋቋም ስራ እየተሰራ ይገኛል። በመካከለኛው ምስራቅ እንዲሁም በሌሎች የዓለም ክፍሎች ለስራ ወደ የሀገራቱ የሚያቀኑ ዜጎቻችን ክብራቸውና ሰብአዊነታቸው ተጠብቆ መስራት እንዲችሉ ከየሀገራቱ መንግስታት ጋር የሚደረገው ንግግርም እንደቀጠለ ፍሬውንም ማየት የተቻለበት ነው። የእነኚህ ሥራዎች ሁሉ ውጤት ግን ግቡ አንድ ነው። የዜጎችን የውድ ኢትዮጵያውያንን ክብር ማስጠበቅ። እንግዲህ የኢቲቪ አጀንዳችን ትንታኔ ሊሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ናቸው። አምባሳደር ፍጹም እንኳን ደህና መጡ። እንኳን ደህና ቆይ። እናመሰግናለን። እንግዲህ የለውጡን አስተዳደር ከመጣ በኋላ ዜጋ ተኮር ዲፕሎማሲ እየተገበረ ይገኛልና ይሄ እንዴት እየተገበረ እንዳለ እናነሳለን። በተለይ ደግሞ ዲያስፖራ መብቱና ክብሩ ተጠብቆ እንድ ከማድረግ አንጻር ምን እየተሰራ ነው? እርሶ ወደዚህ ኃላፊነት ከመምጣቱ በፊት በአሜሪካም የኢትዮጵያ አምባሳደር ሆነው ሰፊ ስራ ሲሰሩ ከመቆቱት አንጻር ይሄን አብረው አያይዘው ቢነግሩኝ እሺ። አመሰግናለሁ። እንግዲህ ቅድም በዜናውም ላይ እንደተከታተል ነው ባለፉት ሰባት አመታት በተለይ ደግሞ በለውጡ ማግስት ጀምሮ በርካታ በችግር ውስጥ ያሉ ኢትዮጵያውያን በጎረቤት ሀገሮችም እንዲሁም ደግሞ በመካከለኛው ምስራቅ ወደ ሀገራቸው እንዲመጡ ከችግር እንዲላቀቁ፣ ከእስር እንዲፈቱ፣ መብታቸው እንዲከበር በርካታ ስራዎች ተሰርተዋል። እንግዲህ የዜጋ ተኮር ዲፕሎማሲ ዋነኛው ዓላማ ዜጎች በህገወጥ መንገድ ወይም ኢንፎርመል ወይም ማለት ከመደበኛው ኢመደበኛ በሆነ ፍልሰት ለአደጋ ተጋላጭ እንዳይሆኑ የስራ እድል ካላቸው አገሮች ጋር በህጋዊ መንገድ ስራን ስራ እንዲገኝላቸውና መብታቸው ተከብሮ በመደበኛ መንገድ እንዲጓዙ በስራ አጋጣሚ ደግሞ ችግር እንዳይገጥማቸው ለማድረግ ሲሰራ የቆየ ነው። ባለፉት አመታት ባለፉት ሰባት አመታት ማለት ይቻላል ከግማሽ ሚሊዮን የማያንሱ ዜጎች ወደ አገር እንዲመለሱ እየተደረገበት ሁኔታ አለ። ብዙዎቹ በጣም በአስከፊ ሁኔታ ውስጥ ሁሉ የነበሩ ናቸው። እንዲሁም ደግሞ ይህን ሁኔታ ለመቀልበስ ደግሞ በኢመደበኛ መንገድ የሚሄዱትን ባሉበት ሀገር ካሉት ሀገሮች መንግስታት ጋር የሁለትዮሽ ምክክር በማድረግ ህጋዊ ሆነው የሚቀጥሉበት ሁኔታ በአንድ በኩል፣ በሌላ በኩል ደግሞ ቀጣይነት ያለው ፍልሰት እንዳይኖር ከነዚሁ ሀገሮች ጋር የሁለትዮሽ ስምምነት በማድረግ ስራ አግኝተው የሚሄዱበትና ከሄዱም በኋላ ደግሞ በስራ ቆይታቸው ላይ የሚገጥማቸውን ፈተና በቅርብ የመከታተል በዚህም በውጭ የሚገኙ ኤምባሲዎቻችን ከነሱ ጋር ያላቸው ትስስር የጠነከረ እንዲሆን በማድረግ በርካታ መልካም ስራዎች ተሰርተዋል። በሌሎች ሀገሮችም ዜጎችን በቅርበት የመከታተል ስራዎች፣ በህጋዊ መንገድ እንዲሄዱ የማድረግ ስራዎች ተጠናክሮ የቀጠሉበት ሁኔታ አለ ማለት ነው። በአጠቃላይ አሁን ይህን ስራ በምትሰሩት ጊዜ ያጋጠማችሁ እንከን ወይም የተፈለገውን ያህል እንዳይሄድ ያደረገ ነገርስ ነበር ወይ? ከነበረስ እንዴት ተወጣችሁት? አሁንም የመደበኛ ፍልሰት የሚባለው እንደቀጠለ ነው። በዚህ አጋጣሚም ይህንን ለማስቆም በርካታ ስራዎች በሀገር ውስጥ እየተሰሩ ነው። በውጭ ሀገርም ጭምር ቅንጅት በመፍጠር የተጀመሩ ስራዎች አሉ። አሁንም ድረስ ግን ፈተና ሆኖ ያለው የመደበኛ ፍልሰት እንዳይቋረጥ የተሳሳተ መረጃዎችን ለዜጎቻችን እየነገሩ ገጠር ድረስ እየወረዱ ህገወጥ በሆነ ሰንሰለት እስከ ውጭ ሀገር ድረስ ተሳስረው ዜጎቻችን ለከፋ የአካል ጉዳት፣ የህይወት መጥፋት፣ በጀልባም በሌሎችም ጉዳት መድረስ ምክንያት የሚሆኑ ህገወጥ አስተላላፊዎች አሁንም ፈተና እንደሆኑ ናቸው። ይሄ ኢትዮጵያ ብቻ ሳይሆን ዓለም አቀፍ ፈተና ነው። በቀጣይም ከሀገሮች ጋር በመተባበር ዜጎቻችንን መታደግ ትልቁ ስራ ነው የሚሆኑ ማለት ነው። መልካም ወደ እርሶ መለሳለሁኝ። አሁን ወደ ባህር ማዶ እናቀናለን። አምባሳደር ምረታብ እርሶ ጋ ነኝ። እንግዲህ የአምባሳደር ምረታብ በስዊድን የኢትዮጵያ ኤምባሲ አምባሳደር ናቸው። ስቶክሆልም ነው በአሁኑ ሰዓት የሚገኙት በቀጥታ መስመራችን ላይ። አምባሳደር ምረታብ፣ በአጠቃላይ የለውጡ አስተዳደር ከመጣ በኋላ ዜጋ ተኮር ዲፕሎማሲ እየተገበረ ይገኛልና በተለይ ስዊድን እርሶ ከሚገኙበት በአምባሳደር ከሚያገለግሉበት ስቶክሆልም ጭምር ያለውን ሁኔታ ስናይ በተለይ በሱዳንና አካባቢ ያለውን ዲያስፖራ በአገሩ ልማት ላይ የድርሻውን እንዲወጣ በእናንተ በኩል ይሄ ነው ተብሎ የሚጠቀስ ምንድን ነው የሰራችሁት ስራ? እዚህ ላይ አትኩሩልኝ። አመሰግናለሁ። እንግዲህ እኛ ጋር ያው ይሄ አካባቢ በተለይ የተለያዩ ምሁራን የተለያዩ ልምድና ሞያ ያላቸው የኢትዮጵያና ትውልድ ኢትዮጵያውያን የሚኖሩበት አካባቢ ነው። ከዚህ አንጻር በተለይ እነዚህ ኢትዮጵያውያን በተሰማሩበት ሙያ ወደ ሀገራቸው በመሄድ አቅም ያለው በኢንቨስትመንት እንዲሳተፍ፣ ልምድ ያለው ደግሞ እና ሙያ ያለው ልምዱን እንዲያካፍል የሚደረጉ ጥረቶች አሉ በኤምባሲያችን በኩል። ኤምባሲያችን አራት ሀገሮች ይሸፍናል፤ ስዊድን፣ ኖርዌይ፣ ዴንማርክ እና ፊንላንድን ይሸፍናል። በዚህ አካባቢ በሕክምና ሙያ ላይ የተሰማሩ ኢትዮጵያና ትውልደ ኢትዮጵያውያን ወደ ሀገራቸው በሚሄዱበት ወቅት ከተማሩት ልም ትምህርትና ልምድ አንጻር በተለያዩ የጤና ሙያዎች እንዲሳተፉ ልምድ እንዲያካፍሉ እየተደረገ ይገኛል። በቅርቡ እንኳን ባለፈው ኅዳር ወር ላይ ከዚህ ከስዊድን ወደ አስራ አንድ የሚጠጉ ከአንገት በላይ ሐኪሞች እና የጤና ባለሙያዎች በጥቁር አንበሳ ሆስፒታል እና በየካቲት 12 ሆስፒታል ከአንገት በላይ ህክምና በነፃ ህክምና ሰጥተዋል። እንደዚሁም ደግሞ ለሀገራችን የህክምና ባለሙያዎች ልምዳቸውን እና ሙያቸውን ያካፈሉበት ሁኔታ አለ። ከዛ በተጨማሪ ደግሞ ትንሽ ሀብት ያፈሩ ኢትዮጵያውያኖች በሀገራቸው በራሳቸው ሙያ በተለያየ ሙያ ኢንቨስት እንዲያደርጉ ባላቸው አደረጃጀቶች የተለያዩ ኢትዮጵያውያኖች በተለያየ አይነት ይደራጃሉ። እዚህ ሀገር ሐኪሞች በራሳቸው የህክምና ይደራጃሉ፣ የአይቲ ባለሙያዎች በአይቲ ባለሙያነት ይደራጃሉ፣ ኢንጂነሮች በኢንጂነር ይደራጃሉ። በነዚህ አደረጃጀቶች አንጻር እየደረስን አደረጃጀት ውስጥ የሌሉት ደግሞ ወደ አደረጃጀት ሲገቡ በማድረግ ተቀናጅተው ወደ ሀገራቸው በመሄድ ልምድ እንዲያካፍሉ ኢንቨስት እንዲያደርጉ ድጋፍ እናደርጋለን። በዚህ አይነት እስካሁን ከሀገራችን በሪል ስቴት የገቡ አሉ። ሪል ስቴት ልማት ላይ የሚሳተፉ ሆቴል ልማት ላይ ትምህርት ቤት ላይ የህክምና ተቋማት ላይ እየተሳተፉ የሚገኙ ኢትዮጵያውያን እና ትውልድ ኢትዮጵያውያን አሉ። አሁን በቀጣይም እንደዚሁ አፕሮች እያደረግናቸው ኢንተረስቲንግ የሆኑ ፕሮጀክቶችን ቀርጸው ወደ ሀገራችን ለመግባት ዝግጅት በማድረግ ላይ አሉ። አንዱ ኢንተረስቲንግ ፕሮጀክት ማዳበሪያ፣ ከቁሻሻ የአፋር ማዳበሪያ ለመስራት ዝግጅት ላይ ያሉ ኢትዮጵያውያኖች አሉ። እንዲህ እንዲህ አይነት ፕሮጀክቶችን ወደ ሀገራቸው ይዘው እንዲገቡ የምናበረታታበት ሂደት ነው ያለው። መልካም አምባሳደር ምረታ ሙልጌታ፣ እርስዎ እንግዲህ በስዊድን የኢትዮጵያ ኤምባሲ በአምባሳደር እያገለገሉ ነው። ስዊድን ኖርዌይ፣ ዴንማርክና ፊንላንድ ፊንላንድም እንግዲህ በዚህ ጉዳይ ላይ ዲያስፖራውን እንቅስቃሴ እየመራችሁ እንደሆነ ነግረውኛልና ወደፊት በተናጠል ምናያቸውናል። ለአሁኑ ግን ለጊዜውም ለሀሳቡ አመሰግናለሁኝ። እኔም አመሰግናለሁ። እንግዲህ አምባሳደር ፍጹም ቀደም ሲል ከነሳው ጥያቄ ባሻገር በውጭ የሚኖሩ ኢትዮጵያውያን በተመለከተ የስዊድኑን የኖርዌ የፊንላንድና የዴንማርኩን አንስተውልናል። አምባሳደር ምረታብ በርሶ በኩል እንደ በአጠቃላይ እንደ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር ነቶ በቅርብ ርቀት ይህን ጉዳይ እንደሚከታተሉት በውጭ የሚኖሩ ኢትዮጵያውያን ወይም ዲያስፖራው ማህበረሰብ በሀገሩ ልማት ላይ ድርሻውን እንዲወጣ ከእለት እለት ምን አይነት እድገቶች አሉ? ስራዎቹን በተመለከተ ባለፉት ሰባት ዓመታት ይህን የመሰለ ለውጥ መጥተዋል በየአመቱ ይሄን ያህል ልምድና እንደዚሁም ደግሞ እድገት አምተናል ብለው የሚጠቅሱት ነገር ምንድን ነው? እንግዲህ ዳያስፖራው በተለያየ ሀገሮች ውስጥ ነው የሚገኘው። በሰሜን አሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ፣ በኤዥያ፣ በአፍሪካ እና በተለያየ የእውቀት ደረጃ፣ የሀብት ሁኔታ፣ የእድሜ ልዩነት ልክ ኢትዮጵያውያን ብለን ስንል የተለያየን እንደሆን ነው ሁሉ በዓለም ላይም ተበትኖ ያለውም ሕዝባችን እንደዚሁ በተለያየ ሁኔታ ውስጥ ነው ያለውና አንዳንዶቹ ከኢንቨስትመንት አንጻር ከፍተኛ አስተዋጽኦ ያበረከቱ አሉ። በኢንቨስትመንት ስራ እድል በመፍጠር ቴክኖሎጂ በማምጣት በተለይ ደግሞ በቅርቡ ከሳይንስና ቴክኖሎጂ ጋር ተያይዘው ያሉ የፊንቴክ የመሳሰሉ ስራዎች ላይ ባንክ አገልግሎት ማሳለጥ ላይ፣ የኢኮሜርስ ላይ እንዲሁም ደግሞ የቴሌኮም ጋር የተያያዙ በርካታ ፕሮጀክቶችም ከኢትዮ ቴሌኮም ጋር ተሳስረው የሚሰሩ አሉ። ኢ ለርኒንግ ላይ እንዲሁም በግብርናው መስክ በሆቴል፣ በቱሪዝም በተለያየ መልክም እየተንቀሳቀሱ ያሉ አሉ። አገራቸው ማለት ኢትዮጵያ እንድታደርግ ዘውትር ምኞታቸው ነው ብዬ ማለት ፈልጋሉ። በአብዛኛው እንደማየው ማለት ነው እና ከዛ ጋር የተሳሰረ የሚሏቸው ነገሮች፣ ጠቃሚ የሚሏቸው ነገሮች ለማምጣትም ጥረት ሲያደርጉ አይቻለሁ። ባሉበት ሀገርም ሆነው የኢትዮጵያን ብሔራዊ ጥቅም የሚጎዱ ችግሮችን ካሉበት ሀገር መንግስታት ጋር እየሞገቱ፣ ለምሳሌ ታላቁ ሕዳሴ ግድብ ችግር ገጥሞን በነበረ ጊዜ ና እስከ ሴኪሪቲ ካውንስል የተባበሩት መንግስታት የጸጥታው ምክር ቤት ድረስ የደረሰውን ጉዳይ በሚችሉት ሁሉ በመሞገት የኢትዮጵያ መንግስት ያደረገው ጥረት ጋር ተጨምሮ ወደ ትክክለኛው መስመር በተፈጥሮ ሀብታችን የመልማት ፍላጎታችን እንዲጠበቅልን ማድረግ ላይ ትልቅ ድምጽ የመሆን ስራ ተሰርተዋል። እዛውም ላይ የታላቁ ህዳሴ ግድብ በቦንድና በስጦታ መልክ ከአምሳ ሚሊዮን የአሜሪካን ዶላር በላይ ድጋፍ ያደረጉበት ሁኔታ አለ። አገራችን ላይ የተለያዩ ጥሪዎች ሲቀርቡ የገበታላ ሀገር ገበታ ለትውልድ የቱሪዝም መዳረሻ ልማቶች ላይ የጽድ ጥሪ ቀረበ ጊዜ እነዚህ ጊዜ ላይ ሁሉ ከፍተኛ አስተዋጽኦ ያበረከቱበት በአሁኑም ሰዓት በርካታ ጉዳዮች ላይ የተንቀሳቀሱ ይገኛሉ። እንግዲህ የሰባት ዓመቱን እንቅስቃሴ በሰፊው ስለምንቃኘው ለዛሬ እዚህ ላይ እናበቃ ነም በቀጣይ ደግሞ እንደምንገናኝ ተስፋ አረጋለሁ። አምባሳደር ፍጹም አረጋ፣ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር ለጊዜውም ለሀሳቡም አመሰግናለሁ። አመሰግናለሁ።